ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 29 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ባህር ዳር ዙሪያን ጨምሮ በጎጃም እና ጎንደር የተለያዩ ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች እየተካሄዱ ነው። ሻለቃ ዝናቡ ልንገረውና አርበኛ የኒያለም የመሩት አስደናቂ ውጊያ አለ፤ ዝርዝሩን ይዘናል። ጌታቸው ረዳ ምክትላቸውንና የትግራይ ጦር አዛዥ የሆኑትን ጄነራል ታደሰ ወረደን አስጠንቅቀዋል። ጌታቸው ረዳ ስልጣኔን አድንልኝ ሲሉ ታደሰ ወረደን ጠይቀዋል፤ ተሰሙታላችሁ። የኤርትራ መንግስትና የብልጽግናው አገዛዝ ወደ ድንበር ወታ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 ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ሕዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ሥነ ሥርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን ቦታ ዋይት ሃውስ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500 ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ ባህር ዳር ዙሪያን ጨምሮ በጎጃምና ጎንደር በተለያዩ ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች እየተካሄዱ ነው። የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር ገረመው ወንዳወቅና አረንዛው ዳሞት ብርጌዶች በጋራ በመሆን ለሶስተኛ ቀን ከአገዛዙ ጦር ጋር እየተፋለሙ እንደሚገኙ ታውቀዋል። የኃይል ወደ ቋሪት ለመግባት በአዴት እና በጅጋ በሁለት አቅጣጫ የተንቀሳቀሰ ቢሆንም በፋኖ ብርቱ ክንድ እየተመታ ይገኛል። የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው እና ምክትል ወታደራዊ አዛዥ ሻለቃይን ያለም ቀጥታ በመሩት ኦፕሬሽን በአገዛዙ ኃይል ላይ ከባድ ኪሳራ አደርሰውበታል። በመቶዎች የሚቆጠሩ የአገዛዙ ጦር አባላትም ተገድለዋል። በሌላ በኩል የካቲት 18 2017 የብርሃኑ ጁላ ጦር ከሰከላ ወረዳ ግሻባይ ከተማ ወደ ቲሊሊ በተንቀሳቀሰበት ሰዓት ፋኖን ከህዝብ ለመነጠል ቀድሞ ያዘጋጃቸው የፋኖን ልብስ የለበሱ አካላትን በማሰማራት ሰከላ ግሻባይ የሚገኙ የንግድ ባንኮችን ማዘረፉ ተነግሮ ነበር። ነገር ግን መረጃ የደረሰው የጊዮን ብርጌድ ፋኖ አራቱ ማዕዘን ደፈጣ በ ያዝ ከባንክ ብር የዘረፉትን አካላት በቁጥጥር ውስጥ አድርገው ሲያጣራና ምርመራ ሲያደርግ ከቆየ በኋላ ከአንድ ሚሊዮን ብር በላይ ማስመለስ ችሏል። ብሩን የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር አመራሮችና የጊዮን ብርጌድ አመራሮች በተገኙበት ርክክብ እየተደረገ ሲሆን ሰከላ ወረዳ ግሻባይ ከተማ ለሚገኙት በሁለቱ የንግድ ባንክ ስራ አስኪያጆች አካውንት በጸደይ ባንክ በኩል ገቢ ሊደረግ ችሏል። አንድ መቶ ስምንት ሺ ሰባት መቶ ብር ከአገልግሎት ውጪ ስለሆነ የንግድ ባንክ ስራ አስኪያጆች በአካል ከፋኖ እጅ እንደሚረከቡ ስምምነቱ ስምምነቱ ተደርሷል። የአገዛዙ ሰራዊት በሚገኝባቸው አካባቢዎች ዝርፊያ፣ ሰው እገታ እና መሰል የወንጀል ድርጊቶች በተደጋጋሚ ይፈጸማሉ። ምንም እንኳን ወንጀሉ የተፈጸመው አሸባሪው ኃይል አስተዳድረዋለሁ በሚለው ግሻ አባይ ከተማ ቢሆንም ፋኖ የህግ ማስከበር ስራውን ሰርተዋል። ወንጀለኞችን የማጥራት ስራ እንደቀጠለ ሲሆን እንደጨረስን ውጤቱን ለህዝብ ይፋ እናደርጋለን ሲልም ለብርጌዱ ቃል አቀባይ ፋኖ የቻለ አድማሱ ገልጸዋል። በተመሳሳይ መረጃ በባህር ዳር ዙሪያ ሸዋ መንደር እና ዳና ማርያም ተብለው በሚጠሩ አካባቢዎች የፋኖ ኃይሎች ኃይሎችን ለመክበብ በማሰብ የአገዛዙ ጦር ቢንቀሳቀስም ቀኑን ሙሉ የፈጀ ውጊያ ተካሂዷል። ሆኖም የአገዛዙ 27 ወታደሮች በዚህ ውጊያ ተገድለዋል። በዚህ ባህርዳርን በከበበው ውጊያም የብልጽግና ኃይል ኪሳራ አስተናግደዋል። በጎንደር ቀጠና የአማራ ፋኖ አንድነት በጎንደር ንስር በለሳ ቅጣው እጅጉ ክፍለ ጦር ሪፎርምና ውይይት ማድረጉን አሳውቀዋል። ሪፎርሙን መሰረት በማድረግም የአመራር ድልድል አድርገዋል። በዚህም መሰረት የክፍለ ጦሩ ዋና አዛዥ አርበኛ ሙሉቀን ካሳሁን፣ ምክትል አዛዥ አርበኛ አብራራው ጸጋዬ፣ የዘመቻ መምሪያ አርበ አበበ ገብሬ የፖለቲካ መምሪያ ኃላፊ አርበኛ ጣማለ ወልዴ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ሻምበል ኤርሚያስ መሾማቸውን አሳውቀዋል መሾማቸውን አሳውቀዋል። ከጎንዮሽ መጓተት ወጥቶ መሬት ላይ ለህዝባቸው ውድ ህይወታቸውን የገበሩ የትግል ጓዶቻችንን አደራ ከዳር ማድረስ የሚቻለው በቅንነትና በእውነት ሀቀኛውን የአንድነት መንገድ በመከተል ብቻ ነውም ብሏል። በዚህም መሰረት ንስር በለሳ ቅጣው እጅጉ ክፍለ ጦር ትናንት በተበታተነ አደረጃጀት የነበረውን ታጋይ ለመሰብሰብ ጎንደርን በአንድ አታጋይ ተቋም የማታገሉ ሰናይ ተግባር እጅጉን አስደስቶናል፣ ያለው ክፍለ ጦሩ የአንድነት ተቋማችን የአማራ ፋኖ አንድነት በጎንደር በሚሰጠን አቅጣጫ፣ አሰራርና መርህ ለመታገል ቁርጠኛ ነን ሲል አሳውቀዋል። በደቡብ ጎንደር ታች ጋይንት ዛሬ ረፋድ ላይ ሁለት የፖሊስ አባላት ተገድለዋል፣ መሳሪያቸውንም ተነጥቀዋል ተብለዋል። በሰደን ሙጃም እንዲሁም የፋኖ ኃይሎች ጥቃት ፈጽመዋል። በጋይንት ንፋስ መውጫ ከተማም የፋኖ ቤተሰብ ናችሁ በሚል ቤታቸው የታሸገ ሰዎች እንዳሉ ተገልጸዋል። ይህ በእንዲህ እንዳለ በራያና አካባቢው የአገዛዙ መከላከያ ሰራዊትና የፌዴራል ፖሊስ አመራሮች አካባቢውን ለትግራይ ታጣቂዎች እያስረከቡ ነው ተብሏል። እንዲሁም በኮረም ከተማ ለህዋት ታጣቂዎችና ለቤተሰቦቻቸው በሚል መሬት እየታደለ ነውም የሚል መረጃ ወጥቷል። የትግራይ ኃይሎች እርስ በርሳቸው አለመግባባት ውስጥ ቢሆንም የራያና አካባቢውን ቦታዎች ግን እየወሰዱ መሆኑ ተገልጿል። ጌታቸው ረዳ ምክትላቸውንና የትግራይ ጦር አዛዥ የሆኑትን ጀነራል ታደሰ ወረደን አስጠነቀቁ። ከወር በፊት የትግራይ ጦር ዋና አዛዦችና በኮር ደረጃ ያሉ መኮንኖች ባደረጉት ውይይት የጌታቸው ረዳ አስተዳደር ለአብይ አህመድ ተላላኪ በመሆን መወገድ አለበት የሚል ውሳኔ አሳልፈው ነበር። በተጨማሪም ስልጣኑን በደብረ ጽዮን ለሚመራው ህወሓት እንዲያስረክብ ነበር እነዚህ የጦር አመራሮች የወሰኑት። ሆኖም አብይ አህመድን ጨምሮና ጌታቸው ረዳን ጨምሮ ይህን የትግራይን ጦር ውሳኔ የሚቃወም መግለጫና ጦርነት አይቀሬ መሆኑን የሚያመላክት ማስጠንቀቂያ ሰጥተው ነበር። ጦሩ ግን በትግራይ የተለያዩ ወረዳዎች በጌታቸው ረዳ የተሰየሙ አመራሮችን ማህተም እየተቀበለ በነደብረ ጽዮን በኩል ያሉ አመራሮችን እየመደበ ነው። ታዲያ በዛሬ ዕለት ተው ጌታቸው ረዳ ለጀኔራል ታደሰ ወረደ የጻፉት የመጨረሻ ማስጠንቀቂያ የሚል ደብዳቤ እያነጋገረ ነው። ጀኔራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ፕሬዚዳንት ማስጠንቀቂያ የተሰጣቸው የትግራይ ጀኔራሎች ስልጣኔን ለመቀማት የሚያደርጉትን እንቅስቃሴ አላስቆምክም በሚል ነው። የጦር አዛዥ እና የትግራይ ጊዜያዊ አስተዳደር ሰላም የሰላምና ጸጥታ ቢሮ ኃላፊ ሆኖ እንዴት በሁሉም የትግራይ ኃይሎች ባሉ የወረዳ መዋቅሮች የጊዜያዊ አስተዳደሩ ስልጣን ሲቀማ ዝም ትላለህ ሲሉም አቶ ጌታቸው በደብዳቤያቸው አስጠንቅቀዋል። ታደሰ ወረደ በትክክል አቋማቸውንና ምድባቸውን ባይለዩም እነ አቶ ጌታቸው ረዳ እንደሚፈልጉት ጉዳያቸውን እያስፈጸሙ እንዳልሆነ ይታወቃል። የኤርትራ መንግስትና የብልጽግና አገዛዝ ወደ ድንበር ወታደሮቻቸውን ማስጠጋታቸውን እንደቀጠሉ ነው። ወደ ጦርነት እንደሚገቡ እርግጥ የሆኑ አስተያየቶች እያስተናገዱ ያሉት ኢትዮጵያና ኤርትራ ይህንኑ የሚያረጋግጥ እንቅስቃሴ ውስጥ ገብተዋል። በዚህም ኤርትራ ከሰሞኑ ወታደሮቿን በሰሜን በምስራቅና በምዕራብ አቅጣጫ ካሉ ወታደራዊ ካምፖች ወደ ደቡባዊ አቅጣጫ ማለትም ከኢትዮጵያ ጋር ወደምትዋሰንባቸው ስፍራዎች እያስጠጋች ነው። አድቋላ፣ መንደፍራ፣ ማአይኒ ኦረና፣ ኮሉልና ሌሎች አካባቢዎችም በኤርትራ ወታደራዊ እንቅስቃሴዎች የታየባቸው ናቸው። በትግራይና በአፋር ድንበር አካባቢዎች ነው እነዚህ ወታደራዊ እንቅስቃሴዎች እየታዩ ያሉት። ጸረ ድሮንና የአየር መቃወሚያዎችን እየተከለች መሆኑንም ኤርትራ ፕሬስ ዘግበዋል። በብልጽግናው አገዛዝ በኩል ደግሞ ከአፋርና ከአዋሽ አቅጣጫ ወደ ሰሜን ኢትዮጵያ አቅጣጫ በርካታ ቁጥር ያለው ወታደር እያስጠጋ ነው። አዳዲስ ምልምል ወታደሮችን ጭምር በተጠንቀቅ ማስቆሙ ተነግረዋል። በሁለቱም ኃይሎች በኩል ያሉ ባለስልጣናትና ሚዲያዎች፣ አክቲቪስቶች ደግሞ ጦርነቱ አይቀሬ መሆኑን የሚያመላክ ቱ አስተየቶችን እየሰነዘሩ ነው። በተለይ በብልጽግና በኩል ሁሉም አክቲቪስቶች የውሎ አዳር ወሪያቸው አሰብና ቀይ ባህር የሚል ሆኗል። በዚህም በዛሬው ዕለት ኢትዮጵያ ወታደራዊ ድሮን አመረተች በሚል መረጃ ሲያሰራጩ የዋሉ ሲሆን ይህም አሰብን እንወራለን ብለዋል። እነዚህ ብልጽግና አምርቷቸዋል በተባሉት ድሮኖች ኤርትራን እንወጋለን ነው ያሉት የብልጽግና ተከፋይ አክቲቪስቶች። ምንም እንኳን ድሮን በአገር ውስጥ ተመርቷል መባሉ ከሰሞንኛው ታንክና መድፍ አመረትን ከሚለው የሀሰት ማስፈራሪያ እና ዛቻ የተለየ ባይሆንም በዚህ አጋጣሚ ግን ኤርትራ ላይ ከመዛት አልተቆጠበም። ፖላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ ይፋ አደረገች። ፖላንድ ሁሉም ወንድ ዜጎቿ በወታደራዊ ስልጠና ውስጥ እንዲያልፉ የሚያስችል ረቂቅ ህግ ለፓርላማው አቅርባለች። ጠቅላይ ሚኒስትር ዶናልድ ተስክ ረቂቅ ህጉን ለፓርላማው ባቀረቡበት ወቅት በሀገሪቱ ከፍተኛ ወታደራዊ ስልጠና እንዲሰጥ ያስችላል የተባለውን እቅድ ዝርዝር በመጪዎቹ ወራት ይፋ እንደሚደረግ ተናግረዋል። በፖላንድ ውስጥ ያለ እያንዳንዱ ጎልማሳ ወንድ በጦርነት ጊዜ ሀገሩንና ቤተሰቡን ከጥቃት መከላከል የሚችልበትን የስልጠ ቀጠና ቅርጽ እያዘጋጀን ነው። እቅዱ ባገሪቱ ሊፈጠር ለሚችሉ አደጋዎች ተመጣጣኝ ምላሽ ለመስጠት የሚያስችል አቅም ይፈጥሩልናል ብለዋል። በቅዱ መሰረት ወታደራዊ ስልጠና የሚያገኙት ወንዶች በቀጥታ መከላከያ ሰራዊቱን የሚቀላቀሉ ሳይሆን በግጭት ወቅት ብቁ ወታደራዊ ቁመና ተላብሰው መሰለፍ የሚችሉበትን ክሎት እንዲያገኙ የሚያደርግ ነው ተብለዋል። በተጨማሪም የተያዘው እቅድ ለሴቶችም ስልጠና የመስጠት ሀሳብ እንዳለው ለአሁኑ ግን ትኩረቱን ወንዶች ላይ ማድረጉ ተብራርተዋል። ጠቅላይ ሚኒስትሩ ሁለት መቶ ሺህ ወታደሮች ያሏት ፖላንድ በአቅራቢያዋ ከሚገኙ ሀገራት አንጻር ያላት የሰራዊት ቁጥር አነስተኛ መሆኑን አንስተዋል። አንድ ነጥብ ሶስት ሚሊዮን ሰራዊት ያላት ሩሲያንና ስምንት መቶ ሺህ ወታደሮች ያሏት ዩክሬንን ለንጽጽር ያነሱት ዶናልድ ተስክ ሀገራቸው የወታደር ቁጥሯን ከሁለት መቶ ሺህ ወደ አምስት መቶ ሺህ ማሳደግ እንደሚኖርባት አሳስበዋል። እያሰብን ያለነው ፖላንድ ተጠባባቂ ጦርን ጨምሮ አምስት መቶ ሺህ ወታደሮች እንዲኖራት ነው። ይህም አሁን በአውሮፓ እየታየ ካለው የደህንነት ስጋት አኳያ እያደገ ሊሆን የሚገባው ነው ማለታቸውን ቢቢሲ ዘግበዋል። ከሌላ በኩል ፈረንሳይ አውሮፓን በኒክሌር ጥላ ስር ለማካተት ያቀረበችውን ሀሳብ መንግስታቸው በጥንቃቄ እየመረመረ ነው ብለዋል። ጠቅላይ ሚኒስትሩ ፖላንድ ከአጠቃላይ ሀገራዊ ምርቷ አራት ነጥብ ሰባት በመቶ የሚሆነውን ለመከላከያዋ በመበጀት ከኔቶ አባል አገራት መካከል ከፍተኛውን ወታደራዊ ወጪ ለማውጣት እቅድ ይዛለች። ከዚህ ባለፈም አሜሪካ ሰራሹን ሁለት መቶ ሀምሳ ኤም አንድ ኤ ሁለት አብርሃም ታንክ፣ ሰላሳ አምስት የውጊያ ጀቶችን፣ ሚሳይል እና የተለያዩ ሄሊኮፕተሮችን ለመግዛት ከአሜሪካ ጋር ሀያ ቢሊዮን ዶላር የጦር መሳሪያ ግዢ ስምምነት ፈጽማለች። ኑና ለነፃነት ትግል የምናደርገውን ቁርጠኝነት እናድስ። እንኳን ለ129ኛው የአድዋ ድል አደረሰን። ዝክረ አድዋ በሲፎል ሳውዝ ዳኮታ ማርች 9 ከአንድ ሰዓት ፒኤም ጀምሮ ይከበራል። አድራሻ 101 ሳውዝ ፌርፋክስ አቨኑ፣ ሲፎል ሳውዝ ዳኮታ ዚፕ ኮድ 57103። በዝግጅቱ ፉከራና ሽለላን ጨምሮ የኪነ ጥበብ ስራዎች በሙዚቃ ታጅበው ይቀርባሉ። ፍጥ ያሉ ምግብና መጠጦችም ተዘጋጅተዋል። ከሁሉም የአሜሪካን ግዛቶች የሚመጡ በርካታ እንግዶች ይጠበቃሉ። አድዋ በድል በጋራ የምናከብረው የአፍሪካና የጥቁር ሕዝቦች የኩራት ድል። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሀሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ፣ የማይተነተን አጀንዳ የለም። የአማራ ህዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም፣ ከውልቃይት እስከ ወለጋም፣ ከደራም እስከ ራያም፣ ልክ እንደ ትናንቱም የማንገልጠው ገጽ፣ የማንፈትሸው ሐሳብ የለም። በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሀሳብ ያዋጣሉም። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉም። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማኅበራዊ ጉዳዮች ከሀሳብ ገጻችን የማይጠፉ አጀንዳዎች ናቸውም። በላቅም ዝግጅትና አቀራረብ ዳግም በመጣው የሀሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን።